ሳይሆን ምዕራፍ ይላል የውመ ሱረት አልቅያማ ሰዎች ዳግም እንደገና ከቀብራቸው እንደሚነሱ እና ከአምላካቸው ፊት ይቆማሉ ድር ላይ በቆየት ቆይታ ይጠይቃሉ አምላክ በእናንተ ላይ ነብያትን ልኬ ነበር መጽሐፍትን አውርቼ ነበር እኔን ለብቸኝነት እንድታመልኩ ልኬላችሁ ነበር ያን ተግብራችኋል ብሎ የሚጠይቅባቸው ቀን አለ ዘዕመ ለዚነ ከፈሩ አለን ዩባዓሱ ይላል የመካካሪያኖች ከሞት በኋላ አንቀሰቀስም የሚል እምነት ነበራቸው ገብታቸዋል አላህ ምን አለ እነዚያ የካዱትም ሰዎች ትንሣኤ እንደማይደረግላቸው እንደማይቀሰቀሱ ዳግም ሞገቷል። ቁል ሙሐመድ እንዲህ ብለህ ንገራቸው ተናጋሪው አምላክ ነው። በል እያለ እየሰጣቸው ነው ቃልን። ቁል በላ፣ ወረቢ በጌታዬ በአላህ ስም እምላለሁ በላቸው። ለቱብዓፉነ ትቀሰቀሳላችሁ ትንሣኤ ይደረግላቸው ነው ም ለቱነበኡነ ቢማ ዓሚልቱም ከዚያ ምድር ላይ ስትሰሩ የነበራችሁን ስራ ትነገራላችሁ፣ ትመነዳላችሁ። ወዛሊከ ዓላ ላህ የሲር ይህን ማድረግ ደግሞ እናንተን ከሙታን አስነስቶ መመንዳት

ነቢያችን ሰለላሁ ዓለይሂ ወሰለም ሐዲስ ላይ ሲናገሩ ማ ሚንኩም ምን አሐድን ኢላ ሰዩከልሙ ረብሁ ለይሰ በይነሁ ወበይነሁ ትርጅማን አሉ። ሰዎች ሆይ አሉ ከእናንተ አንድም ሰው አይኖርም ነገ የትንሣኤ ቀን ከአምላኩ ጋር የሚነጋገር ቢሆን እንጂ፣ ያለ ማንም መካከለኛ አስተርጓሚ አሉ። አላህ ሱብሓነሁ ወተዓላ ሁሉን ሰው በተናጠል አምጥቶ ከፊት አቁሞ ይጠይቀዋል። ምድር የሚጠየቅ الله في القرآن ليس دا قربنا فلنسألن الذين أرسل إليهم ولنسألن المرسلين على እነዛን የላኳቸውን ነቢያቶችን እጠይቃቸዋለሁ ገና ላ የተላኩላቸውን ህዝቦቻቸውንም እጠይቃቸዋለሁኛ ለምንድነው የሚጠየቁት? የውም የጅሙ ላሁ ሩሱል አለ በሱረት ልመይዳ ላይ መልእክተኞችን በምሰበስባቸው ጊዜ አለ ይነሳሉ፣ ይመጣሉ ሁሉም ነቢያት። ፈየቁሉ እንዲህም ብዬ ጠይቃቸዋለሁ ማዳ ጅብት ህዝቦቻቸው ምን ሰሟቸው፣ ምን ተቀበሏቸው፣ ምን ተገበሩ ብሎ ይጠይቃቸዋል። አድርሳችኋል ይላቸዋል፣ ይቀሰቀሳሉ። ነቢዩ ስለ ላ ስለም ይሄንን ሲተርኩልን ሀዲስ ለምናለ ሁሉም ነቢያት ይቀሰቀሳል የተላኩላቸውም ህዝቦቻቸው ከፊታቸው ይቆማሉ ይጠይቃሉ ማለ አላህ ይጀምራል ነቢያቶች ይጠይቃቸዋል እነ ኖህ እነ አብርሃም እነ ሙሴ መሲ ይጠይቃሉ ነቢይ አድርጌ ወደ ህዝቦቻቸው ልኪያቸው ነበር አድርሱ ያልኳቸውን መልእክት አድርሳችኋል ይላቸዋል አነ ጌታችን አድርሰናል ይላሉ አድርሰናል ህዝቦቻቸው ከዚያ ከፊታቸው ይመጣሉ ይጠይቃሉ እነሱ ይዞላቸው መጥቶ ነበር የሚገርማቸው ከሀዲያኖች እዚህም እንደካዱ ነቢያትን እዚያም ይክዳሉ ማጃ አን አሚን በሼሪን ወላ ነዚር ብለው ሸምጥጠው እየማሉ ይክዳሉ። ምንም አይነት ነቢይ አልመጣልንም ነበር ምንም አይነት አስጠንቃቂ አልመጣልንም ብሎ ይሸመጥታል። ታዲያ ማነው የሚመሰክርላቸው ለነቢያት? የዛኔ ይሄ ትውልድ ነው። ይሄ ትውልድ የነቢያትን ሁሉ አስተምሮ የያዘን መጽሐፍ ቁርአን መቶላቸዋልና ምን አስተማረ ለህዝቦች የሚለው አለን ማስረጃ

ኖህ ሲካድ ጊዜ በህዝቦቹ ምን ይላሉ? ኖህ ይጠይቃል። ያውና ኖህ ህዝቦች አድርስ ብዬ ነበር አላደርስንም እያሉ ነው ይለዋል። አለ አላህ ይሄን ያውቅም እንዴ? በደንብ አድርጎ ያውቃል። ግን እነዚህ ሰዎች በራሳቸው ተመስክሮባቸው አምነው እንዲገቡ ሊያደርግ ዘንድ ነው። ጃን እዚያን ሊያቆምባቸው ማን ነው? ማስረጃ ምንድነው ማስረጃ? አንተ ይለዋል። አለ ስብሃነሁ ወተዓላ ኖህ፣ ይሄንማ ማስረጃዎች የመጨረሻው ዘመን ነብይና ትውልዶቹ ናቸው ይላል ኖህ። ይባላሉ ይዛኔ ይጠራሉ ለመሆኑ ነው ለህዝቦቹ አድርሶ ነበር እንባላለን። አዎ አድርሶ ነበር። ምንድነው ማስረጃችን? ማስረጃችን ብሎ እንጠይቃለን። አንተ በነቢይ ስለ ላ ለ ስለም ላይ ባወረድኩ ቃል ላይ ነውህን ልከኸው እንደነበር ልክ እንዲሁ ደግሞ ህዝቦቹ አንቀበልም ብለው እንደነበር ያውና ማስረጃ ወለቀድ አርሰልና ኑሐን ኢላ ቆውሚሂ ፈቃለ ያ ቆውም ያዕቡዱ ላህ ማለኩ ምን ኢላህን ይሩ ኢላ ዛቻላረ ነውህንም በእርግጥ ወደ ህዝቦቹ ልኬው ነበር ብሎ አላህ ይነግረናል። ህዝቦቹንም አላህን በብቸኝነት ተገዙ ብሎ አስተምሯቸው ነበር ከእርሶች ሌላ አምላክ የላቸውም፣ ብለ አስተምራቸው ነበር ብለን ይሄን እንናገራለን። ይህ ሁሉ ይሆናል። በነቢያት መካከል የመሲሁ ደግሞ አጠያየቅ ይለያል። ጀማ መሲሁና ሲያመልኩት የነበሩ ሰዎች ጥያቄው ይለያል። እርሱ ለምን ለምን ተለየ? ምክንያቱም ኖህ አልተመለከም በህዝቦቹ፣ አብርሃም አልተመለከም በህዝቦቹ፣ ሙሴ አልተመለከም በህዝቦቹ። ብቸኛው በህዝቦቹ የተመለከው ማን ነው? መሲሁ ነው የተመለከው አይደለ? ስለዚህ እርሱ ጥያቄ ይለያል።

መሲሁ ወላሂ ስለ አምላኩ ሊሰብክን የመጣ መሲሁ፣ እዚህ ብቻ ሳይሆን የትንሳኤውም ቀን የዛኔ ስለ አምላኩ ነው ቀድሞ የሚናገረው። ተመልክቱ አይን ያላልኩም ብሎ ከራሱ ከመከላከል አይጀምርም። ከራሱ ክብር ይልቅ የሚያስጨንቀው የሚያሳስበው የአምላኩ ክብር ነው። ከራሱ ክብር ይልቅ የአምላኩን ክብር መጀመሪያ ይገልጻል። ቃለ ስብሓነክ ብሎ ይጀምራል። አምላኬ በመጀመሪያ ለአንተ አጋር ሊኖርህ አይገባም። ጥራት ይገባህ ከማንም አጋር ይላል። እኔ አጋር አይደለሁም በፍጹም በመለኮት ላይ ይላል። ስብሓነክ ይላል ጥራት ይገባ ብሎ ከርሱን እርሱን መጀመሪያ ጋር እንደሌለው ያጠራል። ይሄንን ከርሱ ይከራከራል። ማ የኮኑ ሊ አን አቁለ ማለይ ስልቢ ሀቅ ይላል። ቀጥሎ ቀጥሎ ምን ይላል? ለእኔ የማይገባኝን መለኮት ልሞግት አይቻለኝም። በተስሆን ያመልኮኝ አላልኳቸውም። አይገባኝም ም ሲጀመር ይላል። ኢንኩንቱ ቁልትሁ ፈቀድ ዓሊምታ ይላል። ብየውም ከሆነ በእርግጥም አንተ ታውቀዋለህ። ተዕለሙ ማ ፊ ነፍሲ ወላ አዕለሙ ማ ፊ ነፍሲክ፣ በነ ነፍስ ያለውን ሁሉ ታውቃለህ በአንተ ነፍስ እነከ አንተ ዓላሙል ቁዩ አንተ የሩቅንና ድብቅ ነገራቶችን ሁሉ አዋቂ ነህና ይላል። ከዚያ ወደ ህዝቦቹ ይዞርና ይህን ደግሞ ይናገራል። ማቆልት ለሁሉና ማቆልተኒ ብህ፣ ጌታዬ ሆይ አንተ ያዘዝከኝን ቃል እንጂ ሌላ አላልኳቸውም ይላል። እኔም ያልኳቸው ምንድን ነው? አን አቡድላህ ረቢ ወረበኩ፣ የእኔንም የእናንተንም ጌታ የሆነውን አላህን ተገዙ ብቻ ነው ያልኳቸው ይላል። የኔንም የእናንተንም ጌታ የሆነውን አላህን ተገዙ ያንን አንዱን አምላክ አምልኩ እንጂ አልኳቸው። እኔን አምልኩኝ በፍጹም አላልኳቸውም። አዎ ክርስቶስ የትኛውን ቦታ ላይ ኢየሱስ ክርስቶስ ህዝቦችን አምልኩኝ አላለም። አላለም በፍጹም ያን አንዱን አምላክ እንዲያመልኩ ለእርሱ ብቻ እንዲሰግዱና እንዲዘግ አምልኮ ለእርሱ ብቻ እንዲፈጽ ያስተማረ ነው። ሰላም፣ ሰላም፣ ሚቀልሽ መግድ ጥያቄሽ ምትነ

እስከዚያ ቀጥ ቅድም የጀመር ልጅ እስከወጣና ድረስ ሌላ ጥያቄ ሌላ ጥያቄ፣ ከታች ከታች የጀመረችው ልጅ አንድ ጊዜ ኢየሱስ ክርስቶስ መስቀል ላይ ሲሰቀል የተፈጠሩ የተለያዩ ታምራት ነበሩ እና እነሱን ታምራቶቹን እስልምና ምን ፖይንት ኦፍ ቪው አለው? እሱን ሲደግፉት አላችሁ ወይ? ኢየሱስ ክርስቶስን አስለን ከመሰረቱም አምላካችን አላ ሲነግረን ጫፉን እንዲነኩት አላደረገም። ጠብቆታል፣ ያከብረዋል፣ ይወደዋል። ፕሮፍ ልታሳየን ትችላለህ? አልገደሉትም አልሰቀሉትም ብሎ ቃል በቃል ይናገራል አምላካችን ላሳይሽ ቁርአን ክርስቶስ ከተሰቀለ ከስንት ዓመት በኋላ ነው የተጻፈው? ቁርአን ከማን ዘንድ ነው የወረደው? እህ? ከማን ዘንድ ነው የወረደው ነው? ዋናው ነው። ኦ ከስንት ዓመት በኋላ? ከማን ዘንድ ነው የወረደው? ታውቂያለሽ? አይ ቅርታ ሰላም እንዴናችሁ? ቆሽ ሰላም እሺ መግዲ ከማን ዘንድ ነው የወረደው ይላል ቁርአን? ለነብዩ መሐመድ ማስረጃ አለን። ማስረጃ አለን። ምን አልሽኝ? ካላህ ስለመውረዱ ማስረጃ አለ ወይ? ሜት አድርገህ አንተ እስካሁን ጨርስ። አዎ ካላህ ዘንድ ለመውረዱ ማስረጃ አለ። ዚን ልኪታብ ቢና ላ ይላል። ይህ ቁርአን ከአላህ ዘንድ የተወረደ ነው ይላል። አዎ እሺ፣ መቅዲ ቀጥይሽ። ቁርአን የወረደው ከአላህ ዘንድ ካለ እሺ የኔ ነው ታህል እ ቁርአን የተወረደው ከአላህ ዘንድ ነው፣ ይሄን ቁርአን ይናገራል። ስለዚህ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እሳቸው ከርሳቸው ጊዜ እኔ የተጻፈበት ጊዜ አሁን የተጻፈው የወረደው ግን ከአምላክ ዘንድ ነው። አምላክ ማለት ደግሞ እውቀቱ ስላለፈው ሁሉ የሚያውቀው ነው አምላክ ስለዚህ

ወደፊትን እያዩ ነው ነብ ሰለም ያም ነቢይ ከፊት ላይ ደምን እያበሳሉ እንዲህም ይላል አሉ ምን ይላል አምላክ ሆይ ስለማያውቁ ነውና ይቅርበላቸው ይላልም አሉ ይህን ስለማያውቁ ይቅርበላቸው እያለ ይመሰናል ስለዚህ አሁን መጽሐፍ ቅዱስ ላይ እንደዚህ ብሏል የእሁር ጦርነት ከመደረጉ በፊት ልክ ቆሙና ይህን ቃል ተናገሩ። ወደም ጦርነቱ ላይ ሰዎች ባደሟቸው ባቆሰሏቸው ጊዜ አላሁመ ክፍር ለቆሚ ፈኢነሁ ላ ያዕለሙን አሉ። ጌታ ይሁን የማያውቁትን ነው እና ያደረጉት ወኔ ላይ ይቅር በናቸው ስለማያውቁ ነው እና ብለተናገሩ ስለ ራሳቸው እንደሆነ ያንን ነገር እዚያ ጋር አስገምጧል።